ጥና አስጥልን ተመልካቾቻችን፣ እንደምን አላችሁ? ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ትምህርት ቤቶችን ለመማር ማስተማር ምቹ ለማድረግ የጋራ ርብርብ እንደሚያስፈልግ ተገለጸ። በአመካ ወረዳ በመስኖ እየተሰራ ያለው የልማት ስራ አበረታች መሆኑን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በግብርናው ክፍለ ኢኮኖሚ ምርታዊ ለውጥ መመዝገቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከውጭ ሰባ ሺህ ገደማ የሚሆኑ ደቡብ አፍሪካውያን ከዋሽንግተን በቀረበላቸው ጥያቄ መሰረት ወደ አሜሪካ ማቅናት ይፈልጋሉ ሲል አንድ የቢዝነስ ቡድን አስታወቀ። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ከኛ ጋር ሆኑ። አሁን ለዝርዝር ወደ መረጥናቸው ዜናዎች አለፍን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። ትምህርት ቤቶችን ለመማር ማስተማር ምቹ ለማድረግ የጋራ ርብርብ እንደሚያስፈልግ ተገለጸ። በሶሮ ወረዳ የቆሻ ትምህርት ቤት የቀድሞ ተማሪዎች ከ130 ሺህ ብር በላይ በማሰባሰብ ለትምህርት ቤቱ 350 የሚሆኑ አጋዥ መጽሕፍቶችን ድጋፍ አድርገዋል። ባልደረባችን ምንትዋብያሱ ተጨማሪ አላት። በድጋፍ መርሃ ግብሩ ላይ የተገኙት የሶሮ ወረዳ ዋና አስተዳዳሪ አቶ ብርሃኑ ኤርገኖ ቆሻ ሁለተኛ ደረጃ ትምህርት ቤት በወረዳው ካሉ ትምህርት ቤቶች አንጋፋው ትምህርት ቤት መሆኑን ጠቅሰው በማህበረሰቡ ውስጥ ሁለንተናዊ ለውጥ እንዲመጣ በትምህርት ቤቱ የጎደሉ ግብዓቶችን ለማሟላት የቀድሞ ተማሪዎች ያደረጉት ድጋፍና መነቃቃት ሌሎችን ይበልጥ የሚያነሳሳ በመሆኑ በሌሎች አካባቢዎችም ተጠናክሮ መቀጠል እንዳለበት አንስተዋል። ሶሮ ላይ ካሉ ትምህርት ቤቶች የተሻለና ፊት ያለው ትምህርት ቤት ነው። ሆኖም ግን ዛሬ ይህን ናይል ግባት ያለው ቅድም የሚታየውን እናንተ ማይታችኋል ና ቤተ ሙከራ በተወሰነ መልክ አለ። ቤተ መጽሐፍ በተወሰነ መልክ አለ። ቤተ ሙከራ ላይም እያንዳንዱ ትምህርት አይነት ላይ በብዛት ያለበትና በተወሰነ መልኩ ክፍተቶች ቢኖሩትም ይሻላል የሚባል ደረጃውን የጠበቀ ነው ትምህርት ቤት ነው የሚባል ትምህርት ቤት ነው። ሆኖም ግን ለምን ውጤቱ አልመጣም የሚለውን ነው ትኩረት አድርገው እየሰሩ የነበሩትና ከዚህ መነሻ በርካታ ነገሮችን ካነሱት አንዱ የተማሪዎች ፍላጎትን በሚመለከት ማነቃቃት ያስፈልጋል። እኛ ሆነን ቦታ ላይ ሄደን ተማሪዎችን ማነቃቃት ያስፈልጋል የሚለውን ነው የመጀመሪያ አድርጎ ሲያነሱ የነበሩት እና ለሌሎች ትምህርት ቤቶችም፣ ለሌሎች ሶሮ ወረዳ ላይ ላሉት ብቻም አይደለም፣ ለክልልም ለዞንም የሚበቃ ፖቴንሻል እንደሆነ መወሰድ ያለበት በወረዳው ባሉ ትምህርት ቤቶች የወደቀውን የተማሪ ውጤት ዳግም ለማሻሻል እየተሰራ መሆኑን አንስተው በየአካባቢው የገጠመውን የትምህርት ስብራት ለመጠገን ሁሉም የየድርሻቸውን መወጣት እንዳለባቸውም ገልጸዋል። የትምህርቱ ሴክተር እንዲሳለጥ፣ ውጤታማ እንዲሆን፣ የተሻለ ውጤት እንዲመዘገብ እየሰራን የነበረው ሁኔታ የተጠበቀ ቢሆንም አሁንም መሰራት ያለባቸው ነገሮች በየሰዓቱ መከታተልን ጠጋ ብሎ እንደዚህ ትምህርት ቤቶችን ገብቶ ወርደን መስራትን የሚጠይቅ ነገር ስለሆነ እያንዳንዱ አካባቢ ላይ በክላስተርም እንዲህ እያንዳንዱ ትምህርት ቤት መድረስ ባንችልም በክላስተር ማወያየት እንደሚጠበቅብን ይይዛለሁ። የቆሻ ትምህርት ቤት የቀድሞ ተማሪዎች አስተባባሪ የሆኑት ዳኛ ታረቀኝ አስፋው የተለያዩ ማህበረሰብ ክፍሎችን በማስተባበር ከ አንድ መቶ ሰላሳ ሺህ ብር በላይ በመሰብሰብ ከ ሶስት መቶ ሀምሳ በላይ መጽሐፍ ድጋፍ መደረጉን አንስተው በቀጣይም ድጋፉ እንደሚቀጥል ገልጸዋል። ይህንን መሰረታዊ ችግር ለመፍታት የሚያስችል ስትራቴጂ ምንድነው መሆን አለበት የሚሉም በጥናቱ ላይ አድሬስ በማድረግ እኛ አሁን ወደዛ ስንድ ለተማሪዎች ቀደም ምስል ከዛ ትምህርት ቤት የወጣን ተማሪዎች ምን አይነት ሁኔታ ላይ ተምረን ነው ወደዚህ የደረስ ነው? ስለዚህ አሁን ትውልድ አሁንስ ትውልድ በዚህ ትምህርት ላይ ፍላጎት እንዲያጣ ያደረገው ምክንያት ምንድን ነው? ይህንንስ እኛ ሄደን ከተማሪዎቹ ጋር ፊት ለፊት ተወያይተን አርያ የሆነን ለተማሪዎቹ እንደው ትንሽ ማነቃቂያ መንፈስ እንፍጠር በሚል ተዋጣው ገንዘብ ወደ መቶ ሰላሳ አንድ ሺህ አካባቢ ብር ለዚህ ወጪ በማድረግ ከ350 በላይ መጻሕፍትን ለማበርከት የሚያስችል ሁኔታ ነው ይዘን የመጣ ነው። ድጋፉ የተማሪዎችን ውጤት መቀነስ ዘላቂ መፍትሄ እስኪገኝ ድረስ ለጊዜው የተማሪዎችን የአጋዥ መጽሐፍ እጥረት ለመቀነስ ያለመ ነው ብለዋል። ከድጋፉ ባሻገር የትምህርት ፍላጎት ማነስና ውጤት መቀነስ መሰረታዊ ምክንያት የሆነውን ችግር ለመፍታት ጥናት በማካሄድ በጥናቱ ውጤት ዙሪያ ከአካባቢው ማህበረሰብ ጋር ውይይት መደረጉንም አንስተዋል። የሰው ልጅ መልካሙን ይሆን መጥፎ ነገር የሚማረው ፊት ካለው ሰው መሆኑን የገለጹት የቆሻ ሁለተኛ ደረጃ ትምህርት ቤት ቤት ርዕሰ መምህር ወይዘሪት መሰረት ያዕቆብ በትምህርት ቤቱ የተማሩ የቀድሞ ተማሪዎች ያደረጉት ጉብኝትና ድጋፍ በተማሪው ውጤት ላይ ጠቀሜታው ላቅ ያለ ነው ብለዋል። እየተደረገ ያለው እገዛ ምክርም ለተማሪዎች በጣም አጋዥና የሚያነሳሳ የቆረጡትን ተስፋ መልሶ እንዲጠግኑ ወይም ተስፋ እንዲይዙ የሚያግዝ ስራ ነው የተሰራው። በትምህርት ቤት ያሉ ክፍተቶችን በመንግስት ብቻ እንደማይሞላ ያነሱት ርዕሰ መምህሯ፣ ያሉንን አቅም አስተባብሮና አቀናጅቶ በጋራ መስራት ከተቻለ ሁለንተናዊ ለውጥ ማምጣት እንደሚቻል ተናግረዋል። እነዚህ የቀድሞ ተማሪዎች የነበራቸውን የስራ ጫና ትተው ለትውልድ በመቆርቆር ስላደረጉት ድጋፍ ምስጋና እንደሚገባቸው ያነሱት ርዕሰ መምህሯ፣ ሌሎችም ከነሱ ሊማሩ ይገባል ብለዋል። የትምህርት ቤቱ መምህራን በበኩላቸው የተደረገው ድጋፍ የተማሪዎችን ውጣ ውጤት ለማሻሻል ትልቅ ፋይዳ እንዳለው ገልጸው ለውጤታማነቱ የተቀናጀ ስራ እንደሚያስፈልግ ገልጸዋል። የቆሻ ሁለተኛ ደረጃ ትምህርት ቤት ተማሪዎች የመማር ማስተማር ሁኔታ የተሳለጠ እንዳይሆን የመጽሐፍ እጥረት እንደነበር አስታውሰው የቀድሞ ተማሪዎች የተማሩበትን በማስታወስ ያበረከቱትን መጽሐፍት በአግባቡ በመጠቀም የተሻለ ውጤት ለማስመዝገብ እንደሚሰሩም ገልጸዋል። ገኒሳ ሙሎ መጽሐፉ ዋጊም ሞጊምን ወደን ማጣናነውም እንግዲንኮም ለገየውካ ፋታን ሂንቀሲን ንጤንጎም ሞክይነ ነውም ባሽል ባና ነውም በዘንድሮ አመት የሚሰጠውን ሀገር አቀፍ ፈተና ለመውሰድ ምን አጥናለሁ ብዬ አዝኜ ነበር። ከዚህ በፊት በዚህ ትምህርት ቤት የተማሩ ተማሪዎች ይህንን ችግር ተረድተው ስላደረጉት የመጽሐፍ ድጋፍ በጣም ትደስቻለሁ። በቀጣይም እንደዚህ አይነት ድጋፍና ክትትል መጠናከር አለበት እላለሁ። በፊት ብዙ ቻለንጅ ነበረ ቤት መጽሐፍቶችም ላብራሪ ጥናትም ብዙ መጽሐፍቶች አልነበረም። አሁን በዲጎማ ቀድሞ ተማሪዎች ብዙ መጽሀፍቶችን ብዙ ቤተ መጽሀፍቶችን አሁን ሰጥተው አሉ። አሁን በዚህ ያለው ትንሽ ወር ነው ሁለት ወር ምናምን አካባቢ ነው ያለው። በዛውም በፊትም እየሞክረን እያጠነን ነው በአቅማችን ማለት ነው። ያው ብዙ ውጤት በጣም ምርጥ ውጤት እናመጣለን ብዬ ነው የምጠብቀው። ተማሪዎቹ አክለውም በቤተ ሙከራ በተግባር ለሚሰሩ ስራዎች አጋዥ የሆኑ ኬሚካሎችና ኮምፒውተሮች እንዲሟሉ ሁሉም ሊደግፍ እንደሚገባ አንስተዋል። በትምህርት ቤቱ መሰረታዊ የሆነ ለውጥ ለማምጣት የሚያግዝ ጥናት ቀርቦ ከትምህርቱ ማህበረሰብ ጋር ውይይት ተደርጓል ሲል ባልደረባችን አዳነ በየነህ ዘግቧል። በንቅናቄ የሚመሩ ተግባራትን በትኩረት በማከናወን በቀጣይ የተሻለ ውጤት ለማስመዝገብ በትኩረት ሊሰራ እንደሚገባ ተጠቆመ። በሀዲያ ዞን በተለየ ትኩረት በንቅናቄ የሚመሩ ተግባራትን የሚገመግም መድረክ በሆሳና ከተማ ተካሂዷል። ቤቴልሄም ደመቀ ዝርዝር አላት። በመድረኩ በዞኑ በህዝብ ንቅናቄ የሚመሩ ተግባራት አፈጻጸም ግምገማና ቀጣይ አቅጣጫዎች ዙሪያ የስምንት መምሪያ ኃላፊዎች ሪፖርት አቅርበዋል በግብርና በበጋ መስኖ በሌማት ትሩፋትና በማዳበሪያ አቅርቦት የተሻለ አፈጻጸም መመዝገቡን በቀረበው ሪፖርት ተመላክቷል በጤናው ዘርፍ በተለይም የማጤ ማገቢያ አሰባሰብ ከቅርብ ጊዜ ወዲህ መሻሻሎች እየታየ መምጣቱን ተጠቁሟል በገቢ አሰባሰብ ማዘጋጃ ቤታዊ አገልግሎት መደበኛ ገቢ አሰባሰብ በከተማው የሰንበት ገበያ ማጠናከር የዋጋ ንረትን መቆጣጠር ጊዜ ያለፈባቸው ምግብና ምግብ ነክ ነገሮችን ከማስወገድ አንጻር የተሻለ መሆኑንም ተጠቅሷል። ከተረጂነት ወደ ምርታማነት ለመሻገር እየተሰሩ ያሉ ስራዎችና የአስተዳደር ችሎት መጀመሩ፣ የትምህርት ስብራትን ለመጠገን የመጽሐፍት ማሳተሚያ ገቢ አሰባሰብ ላይ የተሰሩ ስራዎች በጥንካሬ ከተነሱ መካከል ተጠቃሽ ናቸው። የአመለካከት ችግር፣ የሚወርዱ አቅጣጫዎችን በአግባቡ ተግባራዊ የማድረግ ችግር፣ የመረጃ አያያዝ ችግር፣ በዞኑ የትምህርት ቤት ምገባ በሚፈ ያስፈለገው ልክ አለመከናወንና በአንዳንድ ተቋማት ለህብረተሰቡ ተገቢውን አገልግሎት ከመስጠት አኳያ ክፍተቶች መኖራቸውም ተነስቷል። በተነሱ ጉዳዮች ዙሪያ ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የሰጡት የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ሳሙኤል ሽጉጤ በየአካባቢው የሚነሱ የመልካም አስተዳደር ችግሮችን በመለየት ህብረተሰቡን በታማኝነት ማገልገል እንደሚገባም ገልጸዋል። በየአካባቢ የሚነሱ የመልካም አስተዳደር ችግሮችን እንለይ እንግዲህ፣ የወደቅንባቸውን ነገሮች አሁን መድገም የለብኝም። ሰምታችኋል። ሪፖርት የትምህርት ስራ ነው፣ ምገባ ነው፣ ትምህርት ለትውልድ ነው፣ ሀብተ ሰባሰብ ነው፣ የማጤማ ስራ ነው። ምን ያልወደቅ ነው አለ፣ ምን ፊት ያልወጣ ነው ነገር አለ። አሁን እንግዲህ፣ በጸጸት የማካካሻ እቅድ አዘጋጅተን ይህን ንቅናቄ ከሰኞ ጀምረን በየመዋቅሩ ፈጥረን በአደረጃጀት እንፈጽም የሚለውን ያዙ። ተግባር አንድነት ችግር ያለባችሁ መዋቅሮች እራሳችሁን ቶሎ ሊብሬት አድርጋችሁ ጡ እኛም እንደግፋችሁ አለ የሚለውን ያዙ። በአስተባባሪ ደረጃ የተደጋገር ናቸው፣ መደገፍ አለብን ያልናቸውን እንደግፋለን፣ የሚለውን ብትወስዱ ጥሩ ነው። አቶ ሳሙኤል አክለውም በንቅናቄ የሚመሩ ተግባራትን በትኩረት በማከናወን በቀጣይ የተሻለ ውጤት ለማስመዝገብ በትኩረት ሊሰራ እንደሚገባም አሳስበዋል። በፓርቲ ኃላፊ ወይም በጽህፈት ቤት ኃላፊ እየተመራ ይመራ ማአት ተግባራት አሉ። ከዞን ደጋፊ አመራሮች እንልካለን እነዚህን ተግባራቶችን ፓኬጅ አድርጎ አንድ አይነት ኬዝ ብቻ ማጤማን ብቻ ይዞ አይደም አሁን የሚሄድ ሰው ማጤማን የትምህርት ስራን፣ የግብርና ስራ፣ ስራ እድል ፈጠራ፣ የምርታማነት እሹ፣ የፐብሊክ ሰርቪስ፣ የመልካ መስተ ሁሉንም ፓኬጅ አድርገን ቼክ ሊስት እናዘጋጃለን። በዛ ይደግፋችኋል። ስራዎችን በጊዜ የለንም ተከፋፍላችሁ እየሰራችሁ ቀጣይ የዛሬ አስራአምስት በምንገመግመው መድረክ ላይ የወረዳ ፓርቲ ጽህፈት ቤት ኃላፊዎች እነዚህን የንቅናቄ ተግባር እዚያው ተገምግሞ የተጠናቀረ ሪፖርት ከ10 እስከ 15 ደቂቃ ፕሬዘንት የሚደረግ ስላይድ ይዛችሁ ነው የምትመጡት። በመድረኩም የዞን የከተማና የወረዳ መዋቅር ስራ አስፈጻሚዎች ተገኝተዋል። በሁሉም መስክ የሚተገበረው ስራ በተጨባጭ ውጤት ላይ የተመሰረተ ሊሆን እንደሚገባ ርዕሰ መስተዳደር ዶክተር እንዳሻው ጣሰው አሳሰቡ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው። በዱራሜ ክላስተር የሚገኙ የልዩ ልዩ ሴክተር መስሪያ ቤቶችን አፈጻጸም በጽህፈት ቤታቸው ገምግመዋል። ምንትዋብያሱ ዝርዝር አላት። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሳው በውይይት መድረኩ ማጠቃለያ በሰጡት የስራ መመሪያ እንደገለጹት በሁሉም መስክ የሚተገበሩ ስራዎች በተጨባጭ ውጤት ላይ የተመሰረተ ሊሆን ይገባል። ስራን በውጤታማነት ለማከናወን በተቀመጠው መስፈርት መሰረት መስራት እንደሚገባም አመላክተዋል። በአፈጻጸም ረገድ የተስተዋሉ ውስንነቶችን ፈጥኖ ማረምና የተሻሉ ተግባራትን ቀጣይነት ማረጋገጥ ይገባል ብለዋል። በሁሉም ዘርፍ እየተከናወኑ ያሉ ስራዎች የሕዝብን ተጠቃሚነት ማረጋገጥ የሚያስችል ሊሆን ይገባል ሲሉ ርዕሰ መስተዳደሩ አስረድተዋል። የግብርና ወቅትን ጠብቆ መስራት፣ ለሁሉም ወቅታዊ ስራዎች በቂ ዝግጅት ማድረግ እንዲሁም ስራን በውጤታማነት ለመምራት የድጋፍና ክትትል ስራ ማጠናከር መቻል በግብርና ሴክተር የተስተዋሉ መልካም ልምዶች ስለመሆናቸው ርዕሰ መስተዳደሩ በአብነት ጠቅሰዋል። የግብርናውን ዘርፍ ከስራ እድል ፈጠራ ጋር ማስተሳሰር፣ የክትትል ስራን ማጠናከር፣ መታረስ የሚገባው መሬት ማረስና የእያንዳንዱን ቀበሌ የማምረት አቅም መለየት እንደሚገባ ርዕሰ መስተዳደሩ ጠቁመዋል። የሌማት ርፋት ስራ ማጠናከር ተረጂ የሆኑ ወረዳዎችን አስመልክቶ በተዘጋጀው እቅድ መሰረት ክትትል ማድረግ እንደሚገባ ርዕሰ መስተዳደሩ አብራርተዋል። በክልሉ ከተረጂነት ወደ ምርታማነት መሸጋገር የሚያስችል ስርዓት ተዘርግቶ ወደ ተግባር መገባቱን ርዕሰ መስተዳደሩ ጠቅሰዋል። በክልሉ በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን መንከባከብ ላይ ትኩረት ማድረግ እንደሚገባም ጠቁመዋል። ወደ አዲስ አስተሳሰብ በመግባት ልክ እንደ የጫካ ቡና የጫካ ፍራፍሬ ልማት መጀመር እንዳለበትም ርዕሰ መስተዳደሩ አሳስበዋል። የፍራ ፍሬ ሜዳ፣ የፍራፍሬ ተራራና የፍራፍሬ ሸለቆ አካባቢ መፍጠር እንደሚገባም ተናግረዋል። በፍራፍሬ የተሸፈኑ አካባቢዎችን በመጠበቅ ሕብረተሰቡ ተጠቃሚ እንዲሆን ለማድረግ በሙከራ ደረጃ መጀመር ተገቢ ስለመሆኑም ተናግረዋል። የወንዝና ተፋሰስ ጥበቃ ልማት ስራ በማከናወን ጽዱ አካባቢ ለመፍጠር መስራት ይገባል ያሉት ርዕሰ መስተዳድሩ የችግኝ ማፍያ ቅድመ ዝግጅት ስራ ማጠናከር እንደሚገባም አመላክተዋል። የቴክኒክና ሙያ ማሰልጠኛ ተቋማት ከግብርና ስራ ጋር በማስተሳሰር የዜጎች የስራ ባህል እንዲሻሻል መስራት ይገባል ብለዋል። በክልሉ የወጣቶችን ተጠቃሚነት ለማሳደግ የተጀመሩ ስራዎችን ማጠናከር ይገባል ብለዋል። ወጣቶች በልማትና በሰላም እሴት ግንባታ ላይ ያላቸው ተሳትፎ ውጤታማ ነው ያሉት ርዕሰ መስተዳደሩ በበጎ ፈቃድ አገልግሎት ስራ ላይ ያላቸውም ተሳትፎ አበረታች ስለመሆኑ ጠቁመዋል። ስራን ማቀድ፣ መተግበርና ክትትል የማድረግ ልምድ መጠናከር እንዳለበት ርዕሰ መስተዳደሩ አሳስበዋል ሲል የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘግቧል። በተያዘው በጀት ዓመት ከመኸርና ከመስኖ ልማት ከ300 ሚሊዮን ኩንታል በላይ የስንዴ ምርት እንደሚጠበቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዱናሞ ዮሐንስ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በሕዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለተነሱላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። በምላሻቸውም በስንዴ ልማት በመኸር 4.2 ሚሊዮን ሄክታር፣ በበጋ መስኖ ደግሞ 3.5 ሚሊዮን ሄክታር መሬት መልማቱን ጠቅሰዋል። በዚህም በአጠቃላይ 7.7 ሚሊዮን ሄክታር መሬት በስንዴ ሰብል የተሸፈነ ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል ብለዋል። በአሁኑ ወቅት ኢትዮጵያ በአፍሪካ ከፍተኛ ስንዴ አምራች መሆኗንም ተናግረዋል። ይህንን ተከትሎ አገሪቱ የስንዴ ምርት ፕሮጀክትን ከሀገር ውስጥ ፍጆታ አልፎ ወደ ውጭ መላክ መጀመሯን አንስተዋል። በግብርናው ዘርፍ አነስተኛ ይዞታ ያላቸው አርሶ አደሮች የሰብል ሽፋን አምና ከነበረበት 175 ሚሊዮን ሄክታር ወደ 25 ሚሊዮን ሄክታር ማደጉን ገልጸዋል። በኩታ ገጠም እርሻ አምና የታረሰው 87 ሚሊዮን እንደነበረ ጠቅሰው ዘንድሮ 118 ሚሊዮን ሄክታር መታረሱን ተናግረዋል። ባለፉት አምስት ዓመታት በተሰሩ ስራዎች በግብርና ምርት ከፍተኛ ውጤት መገኘቱን ገልጸው ከስንዴ በተጨማሪ በዚህ አመት በቡና በሻይና በሌሎች ምርቶችም ጥሩ ውጤት መመዝገቡን ተናግረዋል። እንደ ኢዜአ ዘገባ ባለፈው አመት ከቡና ምርት አንድ ነጥብ አራት ቢሊዮን ዶላር መገኘቱን አንስተው በተያዘው በጀት አመት ባለፉት ስምንት ወራት ብቻ አንድ ነጥብ ሁለት ቢሊዮን ዶላር መገኘቱን ተናግረዋል። መንግስት የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎና ተጠቃሚነት ለማረጋገጥ ባከናወናቸው ተግባራት አበረታች ለውጦች መመዝገባቸውን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ለምለም ዮኤል ዝርዝሩ እንደሚከተለው ታቀርባለች። የፕላንና ልማት ሚኒስቴር ዓለም አቀፍ የሴቶች ቀንን ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ ከተለያዩ ባለድርሻ አካላት ጋር አክብሯል። በመርሃ ግብሩ ላይ የተገኙት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ የሴቶችን ቀን የፆታ እኩልነትን በማስፈን ሴቶች ከነበረባቸው ድርርብ ተጽዕኖ እንዲላቀቁ ያስቻለ መሆኑን ገልጸዋል። ከኢትዮጵያ ህዝብ ግማሽ ያሉ ሴቶች መሆናቸውን ጠቅሰው የሀገር መጻኢ ጊዜ ብሩ የሚያደርጉ ትልልቅ ስራዎች ላይ ሚናቸውን እየተወ ይወጡ ነው ብለዋል። መንግስት የሴቶችን መብት ለማስጠበቅ በፖለቲካዊ ኢኮኖሚያዊና ማህበራዊ መስኮች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ በአከናወናቸው ተግባር ተጨባጭ ለውጥ መመዝገባቸውን ጠቅሰዋል። ሴቶች በሁሉም የአስተዳደር እርከኖች በአመራርነትና ውሳኔ ሰጪነት ከፍተኛ ስራ እየሰሩ ነው ያሉት ሚኒስትሯ፣ ይህንን ተሳትፎና ተጠቃሚነታቸውን ያረጋገጠ ብቻ ሳይሆን ሀገራዊ ሚናቸውን እንዲወጡ ያስቻለ ነው ብለዋል። ኢትዮጵያ በካቢኔ በፌዴራል ደረጃ ብቻ ሳይሆን በክልል መንግስታትም ካቢኔያቸው ውስጥ ትልቅ ቁጥር የሴቶች የቢሮ ኃላፊዎች አሉ። በፓርላማችን ውስጥ ከአርባ ስምንት ፐርሰንት አካባቢ የፓርላማ መቀመጫ ህግ አውጭ ማለት ነው ሴቶች ናቸው። በክልል ካውንስሎችም እንደዚሁ ሴቶች ናቸው። በህግ አውጪ እና ሴቶች በኢትዮጵያ አሁን ያላቸው በህግ አውጪውም በአስፈጻሚውም ውስጥ በዚህ ሌብል ሆኖ በማያውቅ ሁኔታ ኮሚትመንትን በሚያሳይ አበረታች የሆነ ውጤት ማግኘት ተችሏል ማለት ነው። ፕላንና ልማት ሚኒስቴር የስራተ ጾታ እኩልነት ለማስፈን የሚያስችሉ ስልቶችን በመድፈንና በስራ ላይ በመዋል ተፈጻሚነቱን ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም አመላክተዋል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት የሚያረጋግጡና ለሀገር እድገት ያላቸውን ሚና የሚያጎለብቱ ተግባራት ተጠናክረው እንደሚቀጥሉም አረጋግጠዋል። ሚኒስቴር መስሪያ ቤታችን በሁሉም ዘርፍ የመጡ ለውጦችን ፈጣንና ቀጣይነት ባለው መልኩ ለማስቀጠልና የስራተ ጾታ እኩልነትን ለማስፈን የሚያስችሉ ስልቶችን በመንደፍና በስራ ላይ በመዋል ለተፈጻሚነቱ ከባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። በዓሉን በዚህ መሪ ቃል ማክበር ያስፈለገው በየዘርፉ የተያዙ ውጥኖችን በሚፈለገው ደረጃና ፍጥነት እንዲሳኩ በማስቻል ረገድ የሴቶች ድርሻ የላቀ መሆኑን አጽንዖት ሰጥቶ ለህብረተሰቡ ለማስገንዘብና ተገቢውን ምላሽ እንዲሰጥ ለማስቻል ነው። በሚኒስቴሩ የንብረት ዘርፍ ኃላፊ ወይዘሮ ትዕግስት አመንሲሳ በበኩላቸው ቀኑ ሴቶችን ያላቸውን አቅምና እውቀት ተጠቅመው ምሳሌ እንዲሆኑ መነቃቃትን የፈጠረ ነው ብለዋል። እንደ ዚያ ዘገባ የዓለም የሴቶች ቀንን ማክበር የሴቶችን እኩልነት፣ ተሳታፊነትና ተጠቃሚነትን ለማረጋገጥ የተጀመሩ ስራዎችን አጠናክሮ ለማስቀጠል ወሳኝ መሆኑን የገለጹት የሴቶችና ማህበራዊ አካቶ ትግበራ ስራ አስፈጻሚ ወይዘሮ ወሰን የለሽ ጌቱ ናቸው። ሴቶች ትልቅ መልእክት የወሰዱበት እንዲሁም ለቀጣይ ተነሳሽነታቸውንም ሴትነታቸው ወደኋላ ሳይገድባቸው ወደፊት መራመድ እንዲችሉ የሚያደርጋቸውን ትልቅ ነጥብ የያዙበት ነው። አሁን እድሉ ከተሰጠን እድሉ ከተሰጠን የምንጠቀምበት ከሆነ እጅግ በጣም ብዙ ፋዳዎች እንዳሉ ነው የምናስበው። ምክንያቱም በአንድም ሆነ በሌላ መልኩ ሴቶችን ተሳታፊና ተጠቃሚ ማድረግ ነው የሚፈለገው።